ዩኒቨርሲቲ አብሮኝ የተማረ ልጅ በ3000 ዶላር እንደሸጠኝ ያወቅኩት ቦታው ላይ ከታገትኩ በኋላ ነው። ይህ ከማይናማር የተመለሰ ኢትዮጵያዊ የተናገረው ነው። ወደ ማይናማር የተጓዙ ተጓዙ ኢትዮጵያውያን በሚያውቋቸው ኢትዮጵያውያን ትታለው መጓዛቸውን ተናግረዋል። ከቅርብ ጊዜ ወዲህ በእስያዊቷ ማይናማር የታገቱ ተጋቱ ለባርነት ተዳርገናል፣ ግፍ እየተፈጸመብን ነውና እርዱን የሚሉ ኢትዮጵያውያን ድምጽ እየተሰማ ነው። የሰላባዎቹ ኢትዮጵያውያን ወላጆች፣ አንቂዎችና መገናኛ ብዙሃንም ጉዳዩን ውሳኔ ወደሚሰጡ አካላት ለማድረስ የተለያ የተለያዩ ጥረቶችን ማድረጋቸውን ተከትሎ ከቀናት በፊት በሁለት ዙር ሰባ ሰባት ኢትዮጵያውያን ወደ ሀገራቸው ተመልሰዋል። ለራሳቸውና ለቤተሰባቸው ደህንነት ሲባል ስማቸው እንዳይጠቀስ የፈለጉት ተመላሾች ወደ ማይናማር የሄዱት በሚያውቋቸው ሰዎች ተታለው እንደሆነ ለአል አይን አማርኛ ተናግረዋል። ከዩኒቨርሲቲ ከተመረቀ በኋላ በቤተሰቦቹ እርዳታ በሐዋሳ ከተማ ንግድ ከፍተው ሲንቀሳቀስ እንደነበር የገለጸ አንድ ተመላሽ እንዳለው ከሆነ አብሮት ዩኒቨርሲቲ ይማር የነበረ የቀድሞ ጓደኛው አነሳስቶት ወደ ማይናማር ተጉዟል። በጣም የማምነው ልጅ ነበር። በቴሌግራም አልፎ አልፎ እናወራ ነበር። የታይላንድ ዋና ከተማ በሆነችው ባንኮክ እንደሚኖር፣ በአንድ ድርጅት ውስጥ ተቀጥሮ እንደሚሰራና በወር በትንሹ 120 ሺህ ብር እንደያገኘ እንደሆነ ነገረኝ። እኔም ጓጉቼ እድል ካለ ፈልግልኝ አልኩት። እድሉ እንዳለ ከነገረኝ በኋላ ማሽኖችን ሸጬ ወደ ባንኮክ አቀን ነው። ነገር ግን እዛ ስደርስ የተቀበለኝ ሌላ ሰው ነበር። የማላውቃቸው ሰዎች ኤርፖርት ውስጥ ተቀብለውኛል። አንተ የት ነህ ስለው፣ አይዞህ እነሱ ናቸው አሰሪዎች፣ ዝም ብለህ አድርግ የሚሉህን አድርግ፣ ተባብራቸው ምንም አትሆንም፣ ወደ እኔ ነው እያመጡ ያሉት ብሎ ማይናማር ግዛት ስንገባ በድንገት አድራሻውን አጠፋብኝ ከዚያ በኋላ ለአራት ወላት ያለ ደሞዝ ያለ እረፍት አሰሩኝ ሲልም አክሏል ሌላኛው አስተያየት ሰጪም በተመሳሳይ በሚያውቀው ሰው መታለሉን የተናገረ ሲሆን አታለው ለሚያመጡት ለእያንዳንዳቸው ሰዎች ሶስት ሺህ ዶላር ድርጅቱ እንደሚከፍል እኔም በማንኛውም መንገድ አዲስ ሰው ካመጣው ሶስት ሺህ ዶላር እንደሚከፈለኝ ቃል ተገብቶብኝ ነበር ይላል ለአስር ወራት በከባድ ስቃይ ውስጥ መቆየቱን የሚናገረው ይህ ተመላሽ ቤተሰቦቹ ሞቷል ብለው አምነው እንደነበር፣ ነገር ግን በተአምር ተርፎ ለሀገሩ መብቃቱን ጠቅሷል። ኢትዮጵያውያኑን ጨምሮ በማይናማር እገታ ስር ያሉ ዜጎች ሁሉም በሚባል ደረጃ በባንኮክ በኩል የገቡ በመሆኑ የታይላንድ መንግስት አለም አቀፍ ጫና ሲበዛበት ባደረገው ጥረት የተወሰኑትን ሲያስለቅቅ እነሱም ለዚህ ድል መብቃታቸውን ተመላሾቹ ተናግረዋል። አልአይን ያናገረው ሶስተኛው ተመላሽ በቅርብ በሚያውቀው ሰው አማካኝነት የተሻለ ህይወት ፍለጋ ወደ ታይላንድ ከዚያም በማያውቃቸው ሰዎች አማካኝነት ከሶስት ቀናት የመኪና ጉዞ በኋላ ማይናማር መግባቱን ተናግሯል። ወደ ታይላንድ ከመጓዙ በፊት ቤተሰቦቹ መኖሪያ ቤታቸውን አስይዘው በብድር ባወጡት ገንዘብ ስራ ጀምሮ እንደነበርና እለታዊ ገቢ ያገኝበት የነበረውን ስራውን አቋርጦ ለህይወት ዘመን ችግር መዳረጉን አክሏል። በቀን ውስጥም 17 ሰዓት ያለ እረፍት የግዳጅ ስራ ሲሰራ እንደነበር የሚናገረው ይህ አስተያየት ሰጪ ተስፋ ቆርጬ ሞቴን እየተጠባበኩ እያለ በታይላንድ መንግስት እርዳታ እሱን ጨምሮ የተወሰኑ ኢትዮጵያውያን ከእገታ መለቃቃቸውን ተናግሮናል። ከማይናማር የተለቀቅነው መስራት አይችሉም፣ ገንዘብ አያስገኙልንም ብለው የለዩንን ነው። አጋቾቹ የመስራት አቅም አላቸው ብለው ያመኑባቸውን ይዘው አድራሻ ቀይረው ወደ ሌላ ቦታ ወስደዋቸዋል ብሏል። የተመላሽ ከደረሰብኝ የውስጥ ስብራት በተጨማሪ በስራ ጫና ምክንያት ለኩላሊት ሕመም ተዳርጌ ያለው የሚለው ይህ አስተያየት ሰጪ 350 ሺህ ብር መክሰሩንም ተናግሯል። አስተያየት ሰጪው አክሎን በእኔ ግምት አሁንም በማይናማር ከአንድ ሺህ በላይ የሚሆኑ ኢትዮጵያውያን በማይታወቅ ቦታ ለባርነት ተዳርገዋል። መንግስትን ጨምሮ ሁሉም ጥረት እንዲያደርግም ተመላሹ ጥሪ አቅርቧል። ኢትዮጵያውያንን ጨምሮ የሌሎች ሀገራት ዜጎች ማይናማር ውስጥ ለሚገኙ የስካም ወይም በኦንላይን አጭበርባሪ ኩባንያዎች ይሰሩ እንደነበር በርካታ ዓለም አቀፍ ሚዲያዎች ዘግበዋል። ያነጋገርናቸው ተመላሾች ስራ የሚሉት የተሻለ ደሞዝ ታገኛላችሁ በሚል ተታለው ከሄዱ በኋላ በስካም ኩባንያዎች ተገደው የሚፈጽማቸውን ተግባራት ነው። ኩባንያዎቹ ሰዎችን በታይላንድ ድንበር በሚገኘው ካምፓቸው ካስገቧቸው በኋላ ሀሰተኛ ማንነት እንዲላበሱ በማድረግ የሌሎች ሀገራትን ዜጎች ገንዘብ ከማጭበርበር እስከ ክሪፕቶ ማጭበርበር እና ህገወጥ ቁማር ድረስ ያሉ የወንጀል ተግባራት እንደሚፈጽሙ እንዲፈጽሙ እንደሚያስገድዷቸው ሲገልጽ ቆይቷል። የኢትዮጵያ የውጭ ጉዳይ ሚኒስቴር በተደጋጋሚ በጉዳዩ ዙሪያ ባወጣው መግለጫ በሕገ ወጥ ሰዎች አዘዋዋሪዎች ተታለው ወደ ታይላንድ እና ማይናማር የተጓዙና ለችግር የተጋለጡ ዜጎችን ለመርዳት እየተንቀሳቀሰ መሆኑን መናገሩ ይታወሳል። ኢትዮጵያውያኑ ለዚህ ጉዳት የተዳረጉት በምናውቃቸውና በኢትዮጵያውያን ነው ማለታቸውን ተከትሎ ተጎጂዎቹ ወደ ሀገራቸው ከመመለስ ባለፈ አዘዋዋሪዎችን ተጠያቂ ለማድረግ ጥረት እያደረገ እንደሆነ ላቀረብነው ጥያቄ ሚኒስትሩ ምላሽ ከመስጠት ተቆጥቧል። ሚኒስትሩ በ277 ኢትዮጵያውያንን ከማይናማር ወደ ሀገራቸው በያዝነው ሳምንት መመለሱን ገልጿል። ተጨማሪ ኢትዮጵያውያንን ወደ ሀገራቸው ለመመለስ ታይላንድ እና ጃፓን ባሉ የኢትዮጵያ ኤምባሲዎች በኩል ጥረቱ እንደሚቀጥልም ከዚህ በፊት በሰጠው መግለጫ ላይ ጠቅሷል። ወደ ቀጣዩ መረጃ ስናልፍ የኢትዮጵያ መንግስት ያሰራቸውን የኢቢኤስ ጋዜጠኞች እንዲፈታ የጋዜጠኞች መብት ተሟጋች ድርጅቱ ሲፒጄ ጠየቀ። የኢትዮጵያ ባለስልጣናት ከሰሞኑ አስረው የሽብር ክስ ያቀረቡባቸውን ሰባት የኢቢኤስ ጋዜጠኞች እንዲፈቱ መቀመጫውን በአሜሪካ ኒውዮርክ ያደረገው የጋዜጠኞች መብት ተሟጋች የሆነው ኮሚቴ ቱ ፕሮቴክት ጆርናሊስት ሲፒጄ አሳስቧል። ሲፒጄ ለመሰረት ሚዲያ በላከው መግለጫ አዲስ ምዕራፍ የተባለው የኢቢኤስ ፕሮግራም አዘጋጆች ብርቱካን ተመስገን በተባለች ግለሰብ ዙሪያ በሰሩት ፕሮግራም ለእስር መዳረጋቸውን ጠቅሶ የቴሌቪዥን ጣቢያው ባለቤት አማን ፍሳሐ ጽዮን ይቅርታ መጠየቁን አንስቷል። የጋዜጠኝነት ስርዓት ተጣሰ በሚል ጋዜጠኞችን አስሮ የሽብር ክስ መምዘዝ ያልተመጣጠነ አካሄድ ነው፣ በዛ ላይ ፕሮግራሙ እገዳ ተጥሎበታል ያለችው የሲፒጄ አፍሪካ ፕሮግራም አስተባባሪ ምቶኬ ሙሞ ናት። ፖሊስ ጋዜጠኞቹ ግጭት ለመቀስቀስ የህገ መንግስቱን ስርዓት በኃይል ለመናድና መንግስት ለመገልበጥ ማስሄድ የሚሉ ክሶችን ማቅረቡ ይታወሳል። ነብዩ ጥኡሜልሳን ታሪኩ ኃይሌ፣ ህሊና ታረቀኝና ንጥር ደረጀ የተባሉ የኢቢኤስ ጋዜጠኞች መጋቢት 17 2017 ዓ.ም በቁጥጥር ስር መዋላቸው የሚታወስ ሲሆን ግርማ ተፈራ፣ ሄኖክ አባተ እና ሀብታሙ አለማየሁ የተባሉ ተጨማሪ የሚዲያ ሰራተኞች በቀጣይ ቀናት መታሰራቸው ይታወሳል። ብርቱካን የመደፈር ወንጀል የተፈጸመባት ዩኒቨርሲቲ ያልተናገረች ሲሆን በመንግስት በተከታታይ የተሰሩ ዶክመንተሪዎችና የማስተባበያ መግለጫዎች በብዙዎች ዘንድ ጥርጣሬን አጭሯል። የታሳሪዎቹ ጋዜጠኞች ጠበቆች የኤዲቶሪያል ችግር የሽብር ህጉ ሳይሆን በኢትዮጵያ በሚዲያ ህግ መዳኘት እንደሚገባው ገልጸው ተከራክረዋል። ሲፒጄ በጋዜጠኞቹ ሱር ዙሪያ የኢትዮጵያ ፍትህ ሚኒስቴር ለማናገር ሞክሮ እንዳልተሳካለትም ገልጿል። ዩኒቨርሲቲ አብሮኝ የተማረ ልጅ በ3000 ዶላር እንደሸጠኝ ያወቅኩት ቦታው ላይ ከታገትኩ በኋላ ነው። ይህ ከማይናማር የተመለሰ ኢትዮጵያዊ የተናገረው ነው። ወደ ማይናማር የተጓዙ ኢትዮጵያውያን በሚያውቋቸው ኢትዮጵያውያን ትታለው መጓዛቸውን ተናግረዋል። ከቅርብ ጊዜ ወዲህ በእስያዊቷ ማይናማር የታገቱ ለባርነት ተዳርገናል፣ ግፍ እየተፈጸመብን ነውና እርዱን የሚሉ ኢትዮጵያውያን ድምጽ እየተሰማ ነው። የሰላባዎቹ ኢትዮጵያውያን ወላጆች፣ አንቂዎችና መገናኛ ብዙሃንም ጉዳዩን ውሳኔ ወደሚሰጡ አካላት ለማድረስ የተለያዩ ጥረቶችን ማድረጋቸውን ተከትሎ ከቀናት በፊት በሁለት ዙር ሰባ ሰባት ኢትዮጵያውያን ወደ ሀገራቸው ተመልሰዋል። ለራሳቸውና ለቤተሰባቸው ደህንነት ሲባል ስማቸው እንዳይጠቀስ የፈለጉት ተመላሾች ወደ ማይናማር የሄዱት በሚያውቋቸው ሰዎች ተታለው እንደሆነ ለአል አይን አማርኛ ተናግረዋል። ከዩኒቨርሲቲ ከተመረቀ በኋላ በቤተሰቦቹ እርዳታ በሐዋሳ ከተማ ንግድ ከፍተው ሲንቀሳቀስ እንደነበር የገለጸ አንድ ተመላሽ እንዳለው ከሆነ አብሮት ዩኒቨርሲቲ ይማር የነበረ የቀድሞ ጓደኛው አነሳስቶት ወደ ማይናማር ተጉዟል። በጣም የማምነው ልጅ ነበር። በቴሌግራም አልፎ አልፎ እናወራ ነበር። የታይላንድ ዋና ከተማ በሆነችው ባንኮክ እንደሚኖር፣ በአንድ ድርጅት ውስጥ ተቀጥሮ እንደሚሰራና በወር በትንሹ መቶ ሀያ ሺህ ብር እንደያገኘ እንደሆነ ነገረኝ። እኔም ጓጉቼ እድል ካለ ፈልግልኝ አልኩት። እድሉ እንዳለ ከነገረኝ በኋላ ማሽኖችን ሸጬ ወደ ባንኮክ አቀን ነው። ነገር ግን እዛ ስደርስ የተቀበለኝ ሌላ ሰው ነበር። የማላውቃቸው ሰዎች ኤርፖርት ውስጥ ተቀብለውኛል። አንተ የት ነህ ስለው፣ አይዞህ፣ እነሱ ናቸው አሰሪዎች፣ ዝም ብለህ አድርግ የሚሉህን አድርግ፣ ተባበራቸው፣ ምንም አትሆንም። ወደ እኔ ነው እያመጡ አሉት ብሎ ማይናማር ግዛት ስንገባ በድንገት አድራሻውን አጠፋብኝ። ከዚያ በኋላ ለአራት ወላት ያለ ደሞዝ ያለ ረፍት አሰሩኝ ሲልም አክሏል። ሌላኛው አስተያየት ሰጪም በተመሳሳይ በሚያውቀው ሰው መታለሉን የተናገረ ሲሆን አታለው ለሚያመጡት ለእያንዳንዳቸው ሰው ውስጥ ሶስት ሺ ዶላር ድርጅቱ እንደሚከፍል እኔም በማንኛውም መንገድ አዲስ ሰው ካመጣው 3000 ዶላር እንደሚከፈለኝ ቃል ተገብቶብኝ ነበር ይላል። ለአስር ወራት በከባድ ስቃይ ውስጥ መቆየቱን የሚናገረው ይህ ተመላሽ ቤተሰቦቹ ሞቷል ብለው አምነው እንደነበር፣ ነገር ግን በተአምር ተርፎ ለሀገሩ መብቃቱን ጠቅሷል። ኢትዮጵያውያኑን ጨምሮ በማይናማር እገታ ስር ያሉ ዜጎች ሁሉም በሚባል ደረጃ በባንኮክ በኩል የገቡ በመሆኑ የታይላንድ መንግስት አለም አቀፍ ጫና ሲበዛበት